በረከቱ ዛሩ፣ የቡዳው መንፈስ እነዚህ ሁሉ እያሰቃያቸው ነው። ይሄ ልጆቻችንን እህቶቻችንን የሚያሰቃየው ርኩስ መንፈስ እግዚአብሔር ያስወግድላችሁ። በዚህ ስፍራ በቃጥላ ጽሁን ማርያም አጋንንት መቆም አይችልም። እዚህም መጥቶ ሳይደረግለት ሳይፈወስ የሚሄድ የለም። ይሄን ደግሞ ስንል እመቤታችን ቅድስት ድንግል ማርያም በተሰጣት ቃል ኪዳን አጋንንትን ድል ማድረግ ስለምትችል ነው። እና ስለዚህ እርኩስ መንፈስ የዛር መንፈስ የውዳ መንፈስ ያለበት ሁሉ የመተት መንፈስ ያለበት ሁሉ ወደዚህ ወደ ስዕሏ በርቀት ሆኖ የሚጮህ እመቤታችን ቅድስት ድንግል ማርያም እነሆ በተሰጣት ቃል ኪዳን አጋንንት ከፊቷ አይቋቋምም። እመቤታችን ስራ ትሰራለች። ኃይሏ ብዙ ነው። ቅረበደስ በስላሴ ስም ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ገብርኤል ቅረብ ወደዚህ ማዕጠንቱ ላይ ቅረብ። አመስግኑ እግዚአብሔርን። ና ወደዚህ እኩስ መንፈስ ይሆኑ አጋንንት እየተቃጠለ ነው። የእመቤታችን ኃይሏን እያየን ነው ያለ ነው። እነሆ ታቦተ ጽዮን ዳጎንን ድል ያደረገች ወላዲት አምላክ ኃይሏን እያሳየች ነው። አመስግኗት፣ መብርሃንን ወላዲት አምላክን አመስግኗት፣ ከፍ ከፍ አርጋቸው አሁን የምንገኘው ታምሯ ተነግሮ በማያልቅ በተአምረኛ ታምር አድራጊዋ ቃጥላ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ነው። የቃጥላ ጽዮን ማርያም እንግዲህ የብዙዎች ሰዎችን ቋጠሮ የፈታች የብዙ ሰዎችን እንባ ያበሰች፣ የብዙ ሰዎችን ታሪክ የቀየረች በመቶ ሺዎች የሚቆጠሩ ሚሊዮን ቁጥር ያላቸው ኦርቶዶክሳውያን በዚህ ስፍራ ታሪካቸው ቋጥሯቸው የተፈታበት ልዩ ስፍራ ነው። እንግዲህ የቃጥላ ጽዮን ማርያም የእኔ 2009 ዓ ም ነሐሴ 21 ነው በዚህ ስፍራ የረገጥኩት። ከዛ ጊዜ ጀምሮ ድል እመቤታችን ድንቅ በማድረግ ተአምር ስታደርግ አይቻለሁ። ሰው ከካንሰር ሲፈወስ፣ አትወልዱም የተባሉ ሰዎች ሲወልዱ ሀያ አመት የሆናቸው ሰዎች በትዳር ልጅ ሲወልዱ አይተናል። ያለ ስራ የነበሩ ሰዎች ስራ ሲያገኙ አይተናል። ትዳር የሌላቸው የነበሩ ሰዎች በትዳር ሲባረኩ አይተናል። እንዲሁም ደግሞ አትድኑም፣ ትሞታላቸው አንድ ወር ነው የቀራቸው የተባሉ ሰዎች በዚህ ስፍራ ድነው ይኸው እንግዲህ ቢያንስ ይሄ ሰው አመት ከስምንት ወር ሆኖታል። ከአንድ ወር የቀረው የተባለው ሰው በሙሉ ጤንነት ላይ ይገኛል። ካንሰር አለባቸው የተባሉ ከካንሰር ነፃ ናቸው ተብለዋል። እኔ በዚህ ስፍራ ተናግረን የማንጨርሰው እጅግ የበረከት ስፍራ ነው። በተለይ በሱስ የተጠመዱ ሰዎች ብዙዎቹ በሱስ ፈርሰው የነበሩ ሰዎች መብርሃን እንደ ማገገሚያ ይሄ ቤተ መቅደሱን እንደ ማገገሚያ ሆኗቸው ከሱሳቸው ተላቀው ሰው ሆነው ዛሬ ከሰው አደባባይ ከሰው እኩል ቆመዋል። እንዲህ አይነት እጅግ የበረከት ስፍራ ነው። ስንቱን ተናግረን እንጨርሰዋለን። እና ስለዚህ በዚህ ስፍራ እንደው በህማም የምትሰቃዩ በብዙ ሀዘን ውስጥ ሆናችሁ ቤታችሁ ተኝታችሁ የምትቆዝሙ ሰዎች የተአምረኛዋ ቃጥላ ጽዮን ማርያም ድል አድራጊዋ ወላዲተ አምላክ በዚህ ስፍራ ተአምር ማድረጓን አልተቋረጠም። ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅረብ፣ ቅረብ ወደዚህ ማዕጠንቱ ላይ ቅረብ። አመስግኑ እግዚአብሔርን። ና ወደዚህ እርኩስ መንፈስ፣ የዛር መንፈስ፣ የመተት መንፈስ ምታሰቃይ ልጆች፣ ልጅ እንዳይወልዱ የምታደርጋቸው ትዳር እንዳይዙ ስራ እንዳይሰሩ፣ ስራቸው እንዳይቃና፣ ሞገስ እንዳይሆናቸው ምታሰቃያቸው፣ ተንበርከክ። ዛ ና ወደዚህ። ቅዱስ ሚካኤል እየገረፍክ አምጣልኝ። ቅዱስ ሳርሴማ እየገረፍሽ በዘንባባሽ ሰማይቱ ቅዱስ ጊዮርጊስ አሰጋደስ ጠጋው ጠጋ ታባቱ አመስግኑ፣ እግዚአብሔሩ ከፍ አርጋት። አሁንም በሩቅ ያለ ከቤተ መቅደስ ውስጥም ያለ ከቤተ መቅደስ ውስጥም ያለ ተንበርከክ፣ ተንበርከክ፣ እዛ ተንበርከክ፣ እየሰራ

ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንልበል። አጋንንት እየተቃጠለ ነው። የእመቤታችን ኃይሏን እያየን ነው ያለነው። እንሆ ታቦተ ጽዮን ዳጎንን ድል ያደረገችው ለአዲስ አምላክ። ታይሏን እያሳየች ነው። አመስግኗት መብራንን ወላዲተ አምላክን አመስግኗ ከፍ ከፍ አድርጋችሁ ተወክብ ለስሉስ ቅዱስ ሄደ ደሎ ሙላ ወወልዶ መንፈስ ቅዱስ ወወል መንፈስ ቅዱስ ሰሎ ስሩ ይኩለ ጊዜ ይዜኒ ወዘልፈን ይውላለማ አሜን። እልልታ፣ እልልታ፣ እልል በሉ፣ እልል በሉ፣ እልል በሉ! እግዚአብሔርን አመስግኑት፣ አመስግኑት። እግዚአብሔር በጣም ግሩም ነው። ክፉ መንፈስ፣ የመተት መንፈስ፣ የአይነ ጥላ መንፈስ፣ የዛር መንፈስ በአጠቃላይ የሰው ልጆችን የሚያሰቃያቸው በሕያው አምላካችን በኢየሱስ ክርስቶስ አጋይስታ ዓለም ስላሴ በመለኮታቸው አቃጥለው ከሰዎች ልቦና እንዲያስወጥልን የስላሴ ፈቃድን ወላዲተ አምላክ ድረስ እንደ ነፍሰ ጡር ሆዴ በጣም የገፋ ነበረ። በዚህ ስራኛ በሚባል በመተት በሽታ ምን የቀመስኩትን አላወቅኩትም። ምክንያቱም ያቀመሰኝ ዘመድ ይሁን አዝማድ ይሁን ጎረቤት ይሁን ምን ይሁን ፈጣሪ ልቦና ይስጠው ነው ምለው ግን የማይወለድ በጣም ሆዴ ተነፍቶ አልፎ፣ እጄ መንቀሳቀስ አይችልም፣ መጉረስ አይችልም፣ መዳሰስ መዳበስ አይችልም። እንዲሁም ደግሞ እግሬ መራመድ አይችልም። ከዚህ መካከል ግን ሐኪም የሚባል ዘመናዊ እጄ አይድንም። ራጅም ሲነሳ ጨረም ሲነሳ ምንም ነገር የለውም። ከዛ ግን እመቤቴ ማርያም ያደረገችልኝ ሁኔታ እኔ በኔ አንደበት በኔ ልሳን ተነግሮ አያልቅም። እንዲሁም ደግሞ እሷ ታምረ ገቢራ ታምሯ መቼም ተነግሮ አልቅም። ምክንያቱም አመጣውን የራሱ ስንት ተአምር አይቻለሁ። ማየት የማይችሉት አይተው፣ መራመድ የማይችሉት ተራምደው፣ ንቸር የሚሄዱት እንዲሁም ደግሞ ሰላማቸውን ያጡ፣ ልጅ ያጡ፣ ፍቅር ያጡ ሁሉ ነገር በጣም ብዙ ተአምር አይቻለሁ። ለመጀመሪያ ጊዜ ተአምር ያየው እንደመጣሁት አዳራሽ ላይ እየተገለገልኩ ለሶስት አመት ያህል ወጣት ልጅ ሶስት አመት አይኑን ታውሮ የነበረ ሲበራ አይቻለሁ። እንዲሁም ደግሞ ለዘጠኝ ዓመት ዘ ከተወለደች ዘጠኝ ዓመት መናገር የማትችል አንደበቷ የታሰረ ህጻን አንደበቷ ሲፈታ ይቻለሁ። አሁን በቅርብ ደግሞ በወንቸር የሚሄዱ የወንቸር የሚሄድ እንዲህ እንዲያው ስፍር ቁጥር የለው ስፍር ቁጥር የለውም። ይህ ሁሉ ምንድነው የሚሆነው? ዋናው ከፍቅር ነው። ዋናው ከቤተ መቅደሱ ነው። አገልጋይ ተገልጋይ፣ መሪ አስተባባሪ፣ ንጹህ ፍቅር ካለ ገቢራ ታምሩ አይርቅም። ፋውሱን አይረቅም። ረዘም ላለ ጊዜ ቆይቻለሁኝ። እግዚአብሔር በአስቀመጠኝ መንገድ እዚህ ቦታ ላይ ስመጣ እጅግ ከሚገባው በላይ እንደ ማንኛውም ሰው በርኩስ መናፍስት ላይ ያደረብኝ ሰው ስለነበርኩኝ እዚህ ቦታ ላይ መጥቼ እናቴ መቤቴ ማርያምን ተማጸንኳት። በሯ ላይ መጥቼ አለቀስኩባት። ከነበርኩበት ቦታ እጅግ ዘግናኝ ከነበረበት ህይወት ውስጥ ነው የወጣሁት። እግዚአብሔር የሚሳነው ነገር የለም። እናቴ ቅድስት ቃጥላ ጽዮን ማርያም በረከት ረዴቷን ሰጥታኝ ለዚህ ደርሻለሁኝ። በሰዓቱ በጣም ያመኝ ነበረ። ያው የአካባቢ ነዋሪዎቼ ወይም ደግሞ ከዚህ በፊት የነበርኩበት ቤት ለ24 ዓመታት አብሬ አሳድጋኝ የአባቴ እህት አሳድጋኝ በጣም እዚህ ደረጃ አድርሳኝ ነበር። እሷ በህይወት ከሞተች በኋላ ቤት ለመውረስና ንብረት ለመውሰድ የተለያዩ ነገሮች በእኔ ላይ ተደርገውብኝ ያንን ነገር ወሰዱት። ያው በሰዓቱ ስለሚያመኝ ስለነበረ በእናቴ ቃጥላ ጽዮን ማርያም ላይ አሁን ሁለት ዓመት የሞላ ሆን ግን ከዛ በፊት የተለያዩ ገዳማት ሄጃለሁኝ። ብዙ ቦታ ላይ ሄጃለሁ ሮጭ አለሁ። ሰው ለካ በመሮጥ አይደለም ድህነት የሚገኘው። አንድ ስፍራ ላይ ቁጭ ብሎ እግዚአብሔርን መማጸን፣ እግዚአብሔርን ካለበት ቦታ ላይ ሆኖ መጠበቅ ትልቅ ድህነት ይኖራልና፣ እኔም ደግሞ በዚህ ስፍራ ላይ መጥቼ አሁን ድኛለሁ። ክብር ምስጋና ለእናትና ለልጁ ይሁንልኝ። ናቴ ቃጥላ ማርያም በጣም ብዙ ተአምር አርጋልኛለች። ሆዴን ይነፋኝ ነበረ፣ ከውስጤ ደግሞ አውሬ ወጥቶልኛል። የዛሬ አመት አውሬ ወጥቶልኛል ከሆዴ ማለት ነው። እና እግዚአብሔር መስገን አሁን የሰው አገልጋይ ሞኜ እዚህ እያገለገልኩ እሰራለሁ። አሁንም አሁንም እግዚአብሔር መስገን ደህና ነኝ ለውጣለኝ። አሁንም እሷን ለማገልገል ወደኋላ አለለም። የእሷ ባሪያ ሆኜ ባገለግላት በጣም ደስ ይለኛል። እዚህ ከመምጣቴ በፊት በጣም ታመሜ ነበር። ራሴን ማወቅ አልችልም ነበር በአጠቃላይ እዚህ በሰንሰለት ታስሬ ነው የመጣሁት። የተለያዩ መንፈሶች ነበሩ፣ በላይ ላይ የቡዳ መንፈስ፣ የአይምሮ መተት፣ ብቻ አይምሮዬን ሁሉ ሰቼ ክፉና ደጉን መለየት አልችልም ነበረ። የዘረኝነትን መንፈስ ነበረ ታላላቆችን ሁሉ ቤተሰቡን ሁሉ እንዲጠላ ያደርገኝ ነበረ እና ልክ ከሰውነት ጸባይ ወጥቼ ወደ አውሬነት ተቀይሬ ነበረ ማለት ነው። በጣም ያስጮኸ የነበረ ነገር ግን እዚህ ከመጣሁ በኋላ ጸበሏን እየተጸበልኩኝ የእምነቱን እየተቀባሁኝ እየጠጣሁኝ፣ በአጠቃላይ ኪዳን እያስደረስኩ ቅዳሴ እያስቀደስኩ እንዲሁም ቅዱስ ሥጋውና ክቡር ደሙን እየተቀበልኩኝ ይህን ነገር ሁሉ ተለውጦ፣ አሁን ላይ ግን ወደ በፊቱ ማንነቴ ተመልሼ ያው ማንኛውም ነገር ተስተካክሎልኝ የሚረብሸኝ ምንም ነገር የለም። አሁን ላይ እግዚአብሔር ይመስገን። ከማንኛውም ሰው ጋር በሰላም እየኖርኩኝ እየተንቀሳቀስኩ እገኛለሁ። አሁንም እየተጸበልኩ ነው ያለሁት። እንግዲህ ም መብርሃን ደግሞ የመጨረሻ ከዚህ በሰላም እሷ ፈቅዳ ወደ ቦታዬ እንድትመልሰኝ ጸልዩልኝ፣ በጸሎት አስቡኝ እያልኩኝ ለእኔ የደረሰች መብርሃን ለሁላችሁም እንድትደርስላችሁ እመኛለሁኝ። በጣም ሰቃይ ነበረ። ምክንያቱም እኔ ሳላቀው መንፈሱ በላይ ላይ እየተጫወተ የተለያየ ነገሮችን ያሰራኝ ነበረ። ሰዎችም እንዲጠሉ ያስደረገኝ ነበረ። ሰዎች ስራ እንዳይሳካልኝ ብዙ ነገሮችን አሰነካክሉብኛል እና ወደ ቃጥላ ማርያም የሆነች ጓደኛዬ ለምን አትሄጂም? ለምን እዛ ሄደሽ ፈውስኮ ታገኛለሽ፣ የቦታው ቃል ኪዳን በጣም ከባድ ነው ስትለኝ የሆነ ጊዜ ላይ መጣሁ እና እየተመላለስኩ እየተጠመኩኝ እያለ መንፈሱ ተጋለጠ፣ ተጋለጠ እኔ ቡዳ ነኝ አለ መተት ነኝ አለ ብዙ ነገሮችን ቀበጣጠረ እንደገና ያን ሁሉ መመላለሴን ትቼ እዚሁ ተቀምጬ መጠመቅ እንዳለብኝ አስገደደኝ ማለት ነው እዚሁ መጥቼ ቁጭ ብዬ የተጠመኩኝ እያለ የበረታ እየተጋለጠ በሄደበት ሰዓት ላይ እብድ ማለት ይቻላል በቃ አበድኩኝ በቃ ራሴን ሳትኩኝ በቃ የተባረኩ ሰዎች እያስታመሙኝ በቃ እንደዛ ብዙ ነገሮችን ፈተነኝ። እምነቱን እየተቀበው ቅባ ቅዱሱን እየተቀበው ቅዳሴውን እያስቀደስኩኝ በቃ ፈውስን ቀስ በቀስ ቀስ በቀስ ከሶስት ዓመት በኋላ ፈውስን አገኘሁ ማለት ነው እና ከተፈወስኩኝ በኋላ ደግሞ የራሴን ስራ ሰታኝ ወጥቼ የሚገባበት እኔ የተሻለ ስራ ሰታኝ። እንዲሁም ደግሞ በቤቷ እንዳገለግላት አድርጋኛለች። በቤቷ እንድጸና አድርጋኛለች። ታውሬን የመጣሁ በመሪን የመጣሁት እና ያበራችልኝ እሷ ናት። እንደገናም አልፎ ተርፎ ልጆቼ በጣም በጣም በጣም ክፉ መጥፎ መንፈስ ላይ ነበሩ። ልጆችም ተስተካክለውልኛል። ክብር ለእሷ ሁላችሁም ያላችሁት የሚታያችሁ ሁሉ የምታዩት ሁሉ መታችሁ ተጠመቁ፣ መታችሁ እሷን ተማጠኗት። በጣም በጣም ታሪከኛ ናት የእኛ እመቤት። እንደገና አልፎ ተርፎ ደግሞ ይኸው አምሬ መልኩሼ አብቤን ያለሁት እና እመቤት የምስጋና ይደረሳ ጠገዋ ይጓደል እስከ ልጇ የተባረከች የተቀደሰች ናት። እና አሁንም እግዚአብሔር መድሀኒ ያለም በዛ የታለም ቅድስት ድንግል ማርያም፣ በዚያ ላይ ካህናቶች፣ በዚያ ላይ አስተዳዳሪዎች በጣም ደስ የሚሉ የሚያምሩ ትትናቸው ወርቅ ነው። እና ዝም አትበሉ። የታመማችሁ፣ የተጨነቃችሁ፣ በየቤታችሁ ያልጋ ቁራኛ የሆናችሁ ሁሉ መታችሁ እንደኛ እንድትመሰክሩ ለእኛ የደረሰችለንን ለእናንተም እንድትደርስላችሁ መታችሁ ተጠናቁ ተማጠኗት። በጣም ነው የምናመሰግነው። በጣም በጣም አስተዳዳሪዎችንም ዲያቆኖችንም ሆነ ቄሶችንም ሆኖ እግዚአብሔር እድሜና ጤና ይስጥልኝ። እግዚአብሔር ተባረኩ፣ የተቀደሱ ናቸውና እግዚአብሔር ይስጥልን፣ መድኃኔዓለም ይስጥልን። አይናችሁን ታማችሁ፣ እጅግራችሁን ተያዛችሁ፣ በሰው ስራ በሰይጣን ስራ ተያዛችሁ ያላችሁ ሰዎች ወደዚህ ፍራ መጣችሁ እንድትፈቱና ምስክርነት እንድትሰጡ ነው። ጥሪያችን የምናስተላልፍ ሌላው በጣም የሚገርመኝ እኔ እዚህ ቦታ ላይ የሚጠበቀውም ሰው ምስክርነቱ እንዲሰጥ ነው። መብራን የምትፈልገው ወላዲተ አምላክ የምትፈልገው የተደረገለትን ገንዘብ እንዲሰጥ ብቻ አይደለም፣ መልካም ያስፈልጋል። እሱም ቢሆን ግን ትልቁ ነገር ሰው ምስክርነት ሰጡ ሌሎች ያንን የምስክርነት ቃል እና ድምፅ ሰምተው ይህንን እድል እንዲጠቀሙ ወደዚህ እንዲመጡ ነው የሚፈልገው። የቻለ ያደርጋል፣ ያልቻለ ደግሞ አልቻለም፣ አይገደድም እሱ። ስለዚህ ይህንን የተደረገለት ሰው መደበቅ አይጠበቅም። እግዚአብሔር በዚህ ስፍራ ለመቤታችን በሰጣት ቃል ኪዳን መሰረት ይህንን ዓለም በስድስት ቀን ውብ አድርጎ ሰርቶታል። ዓለምንና በውስጡ ያለውን የእኛን ሕይወት ደግሞ ስድስት ሰከንድ አይፈጅበትም ሲቀይረውና ምእመናን በመከራ ውስጥ ያላችሁ በሐዘን ውስጥ ያላችሁ በብዙ መጨነቅ ውስጥ ያላችሁ ቃጥላ ጽዮን መታችሁ ተፈታችሁ ለምስክርነት እንድትበቁ በቤተ ክርስቲያን ስም ጥሪያችን እናስተላልፋለን። ቃጥላ ከአዲስ አበባ ከተማ ውስጥ የምትገኝ ናት። ቦሊያ ራብሳ ነው የምትገኘው። አድራሻው እንደተለመደው ከመገናኛ ቦሊያ ራብሳ ብላችሁ ቃጥላ ጽዮን ማርያም መምጣት ነው የሚጠበቅባችሁና በተለይ እሁድ እሁድ የምስክርነት ቃል የሚሰማበት በወርሃ በዓል በመቤታችን በጻድቁ አባታችን በአቡነ ዘርአ ቡሩክ የምስክርነት ቃል የሚሰጥበት ማዕጠንት የምናከናውንበት ልዩ የመንፈስ እርካታ አግኝተን የምንሄድበት ቦታ ነው። ያሰቃያቸውን ከልጆቻችን ልቦና ላይ አስወግድልን፣ ሁሉንም በኃይል ኃይልን ገልጠህ የሚሰቃዩት ልጆቻችንን ሁሉ እነሆ ክፉ መንፈስ የዛር መንፈስ ሰባት ሰባት ጊዜ አስጨው አስለቀቀለን። ለአብርሃም፣ ለቅዱስ ኤፍሬም ባህር ያዕቆስ ልደናግላን፣ ለጻድቃን፣ ለሰማዕታት የተለመን ከአምላክ አምላካችን እግዚአብሔር ሆይ ለእኛም እንድትለመን ቸርነት እንድታደርግልን እንማጸንሃለን። አምላካችን እግዚአብሔር ሆይ እርኩስ መንፈስ ደዌ የሚያሰቃያቸውን ኖ መተት የሚያሰቃያቸውን ዛሬ የሚያሰቃያቸውን እነዚህም በፊት የተንበረከኩትን ልጆቻችንን ባጋንንት ስራት የሚሰቃዩትን በቸርነት አድንልን። አሜን በሉ። በቸርነት ፍታልን፣ ከስራታቸው ፍታልን፣ ከስቃያቸው ገላግልልን፣ ሀዘናቸውን ወደ ደስታ ቀይርልን። ክፉም መንፈስ አስወግድላቸው፣ የሚያስጨንቃቸው መንፈስ አስወግድላቸው። እርኩስ መንፈስ፣ የዛር መንፈስ፣ የመተት መንፈስ፣ የአይነጥላ መንፈስ፣ የሁሉ ክፉ መንፈስ እግዚአብሔር በቸርነቱ ያስወግድልን። ወላዲተ አምላክ ታቦተ ጽዮን፣ እንሆ ዳጎንን ድል አድርገሽ ሰባብረሽ እንደጣሽ በልጆችሽ ልቦና ውስጥ ያለውን ክፉም መንፈስ፣ የዳጎንን መንፈስ ከልቦናቸው አስወግጅልን። ሊቀ መላይክት ቅዱስ ሚካኤል፣ ሊቀ መላይክት ቅዱስ ገብርኤል፣ ሊቀ መላይክት ቅዱስ ራኤል፣ ሊቀ መላይክት ቅዱስ ሩፋኤል ቅዱሳን መላእክት ጻድቃን ሰማዕታት ነቢያት ሐዋርያት በምልጃቸው ይርዱን፣ ክፉን መንፈስ ያስወግድልን። አቡነ ዘበ ሰማያት እመብርሃን ወላዲት አምላክ ታሰናብትላችሁ። ወላዲት አምላክ ፈተሸኛቸው ፈተሽቹ እየጮኸ ውጣ! ጩናውጣ! ጩናውጣ! ጩናውጣ! አመስግኑ እግዚአብሔር። ታም ላይ ታሰናብቱ፣ ድንግል ማርያም ታሰናብታቸው። አመስግኑ እግዚአብሔር። ከፍ አድርጋቸው። ከፍ አባቶች ካህናት ወደ እናንተ መካከል እያጠኗቸው ነው። ቦታ ለቀቅ ለቀቅ ከፈት ከፈት እያደረጋቸው ለማይጠንት እንዲመች አድርጋቸው። በስልጣነ ጴጥሮስ ወጳውሎስ እዚህ ያለው ከዚህ ግቢ ሳትለቅ እንዳትወጣ። እዚህ ያለ እዚህ የተንበረከኩት የልጆቻችን የሄቶቻችንን ክፉ መንፈስ ከልቦናቸው ውስጥ ከዚህ ግቢ ሳትወጣ ሳትለቃቸው ሳትለቃቸው እንዳትወጣ ተወግዛ። ጸበሉ ጋር ሄደው ሂድ ቀጥታ አስነሳልኝ ወደ ጸበሉ ጋር ውሰድል እየተንበረከኩትን ጮኸው ሳይለቃቸው እንማይወጣ እናምናለን። እግዚአብሔር ኃይሉን ይገልጣል። ወላዲክ አምላክ ኃይሏን ትገልጣለች። አንድ የምናገረው በየቤቱ ያሉ ያልቀቁራኛ የሆኑ እንዲሁም ደግሞ ማየት የማይችሉ መዳሰስ የማይችሉ መዳበስ የማይችሉ እጅግራቸው መንቀሳቀስ ያቃታቸው መጥተው ቢድኑ መታችሁ ብድኑ ብትፈወሱ ተአምሩን እያገኛችሁ እየመሰከራችሁ ለዚህ ችለትና እኛ እንደመሰከርነ ለእኛ እንደደረግልን ለእናንተ እንደደረግላችሁ መጥታችሁ ብትፈወሱ እናለው። ይህ ብቻ አይደለም። ልጅ ያጣ ሰላም ያጣ በትዳር ውስጥ ሁከት ብጥብጥ ያለበት በሱስ መንፈስ የተያዘ እንደው ዝም ብሎ በየአስፋልቱ በየኮብሉ ወድቆ የሚያድር ሰላሙ ተመልሶ ራሱን አውቆ ከሱስ ከጫት ከሲጋራ ከትንቧ ርቆ በጣም ብዙ ወጣቶች በጣም ብዙ ሕይወታቸው ታድሶ ኑራቸው ተስተካክሎ፣ እምነግራችሁ አሁን ይህንን የራማ ቲዩብ የምትከታተሉና ይህንን ቀጥታ ነገር የምታዩ በጥቅላላ እስኪ ይችን ቦታ ላይ ተቀደሰች ስፍራ ናትና ኑ ደጇ ላይ ጽኑ በረከት አለ። በጣም እጅግ ፈውስ አለ። እኔ እንኳን ባይን ያየኋቸው ብዙ ድህነቶች አሉና

እየተመላለሱ ሌላ እንጠመን ያለው ግን እመብርሃን ፈቃድ ሆነ። ግን እዚህ ብዙ ለውጥ አግኝቻለሁ። እኔ እንጃ የሷን ነገር እንደ መመስከር እንኳን ለመመስከር እንኳን አልችልም። ለመናገር እንኳን ያጠረኛል። ይሄን አልመስል ተቀመጥ። እመብርሃን አድርጋ ያደርገችኝ ታ ነገር ነገርም ልጨርስ አልችልም። ለእኔ ድረስችላችሁ ለሁላችሁም ድረስልን። እኔ ትክክለኛ ጤነኛ መስሎ ነው የሚታየኝ የማደርገው ነገር ማለት ነው። ነገር ግን ለሌላው ሰው የማደርገው ነገር ደግሞ ጤነኛ ያልሆነ አክት ነው ማለት ነው። ለምሳሌ ለእኔ በሰአቱ የሚያስደስተ የእርኩስ መንፈስ ስራ ነው። ዝም ብሎ አላግባብ ቀልድ መቀለድ፣ መሳቅ፣ መጫወት፣ ቤተ ክርስቲያን ሆኖ ስድብ መሳደብ፣ ቤተ ክርስቲያን ሆኖ ጸያፍ ቃላቶችን መናገር፣ ለምሳሌ ቤተ ክርስቲያን ሁሉ የሙስሊምን ሃይማኖት ሁሉ መስበክ፣ የጴንጤን ሃይማኖት መስበክ፣ ኦርቶዶክስን መጽት አባቶችን ሁሉ መሳደብ፣ ይህን ይህን ያደርገኝ ነበር። ቤተሰብ ነው ያመጣኝ ነገር ግን እያ ስመዝናቸው እንደ ይህን ይህን ማድረግ ኮን ስላልሆንኩ ነው፣ በእኔ ላይ ያደረው መንፈስ ነው እንደዚያ ሲያስደርገኝ የነበረ ነው ያልኩት ማለት ነው። አሁን ላይ ግን ያንን ወደፊቱ እንዳያደርገኝ ያው ጸሎት አለማቋረጥ፣ ስግደትን መስገድ፣ ጸበሉንም መጸበል፣ እምነቱንም መጠጣት እንዳለብኝ ነው የማውቀው። ቃጥላ ማርያም ሁላችሁም መታችሁ ተፈወሱ። የእውነት የቦታ ቃል ኪዳኗ በጣም ከባድ ነው። ቃጥላ ሲወራ ቀላል ይመስላል። እኔ ሲወራ እንደ ቀላል ነበረ ያየኋት ቃጥላ ማርያም ማለት ነው። መጥቼ ግን ሁኔታውን ሳየው ቃጥላ ማርያም የእውነት ትለያለች ያለች ከእናትም በላይ ናት። እውነት ለመናገር በተለይ ለኔ ያደረገች ልኝ ለሁላችሁም በተለይ ለወጣቶች ለወጣቶች ትድረስላችሁና ወጣቶች ቃጥላ ማርያም ላይ መታችሁ ከፈወሱ። በቃ እንደዛ ነው የምለው እኔ። ከሶስት አመት በኋላ ስራ ሰጣኛለች። ራሴን የማስተዳደረበትን ወጥቼ የመገባበትን የዕለት ጉርሴን ሰታኝ፣ ዛሬ በቤቷ እንደውም ከአካባቢዋ ደግሞ ሳርቅ፣ በአካባቢዋ ላይ ጥላ ከለላ ሆናኝ፣ እናት አባት ከዛም በላይ ናት። ግን ከእናት አባትም ሆናኝ፣ ተከልላኝ፣ ይኸው እየተጠመኩኝ፣ እያገለገልኩ በቤተ መቅደሷ እንደዚሁም ብዙ ነገሮችን አድርጋልኝ ያው እየኖርኩ እገኛለሁኝ። እና ቃጥላ ማርያም ሲወራ ቀላል ይመስላል። ሁላችሁም መታችሁ የቦታው ቃል ኪዳንን እርገጡ፣ ሁለተኛ ደግሞ ተፈወሱ። ወጣቶች በተለይ ኑ ኑ ላለሁ በቃጥላ ማርያም። ለአምስት አመት ከሰባት ወር ያህል በዊልቸር ላይ የምትራመድ አንድ ሴት ነበረች። የማርያም ትብላ ትጠራለች ስማ። እሷ እጅግ በጣም የሚያሳዝን ጊዜ ነበረች። ያለችበት በኢቲሳ ተክለ ሃይማኖት አካባቢ ነበር። እና አጋጣሚ ሆኖ እዚህ ቃጥላ ጽዮን ማርያም መጣች ቃጥላ ጽዮን ማርያም ስትመጣ ዊልቸር ነበረች እና በመጣች በአምስት ቀኗ ነው በአምስት ቀኗ ከዊልቸር ተነስታ ቆማ ተራምዳለች ክብር ምስጋና ለድንግል ማርያም ይሁንና የዛሬ ሳምንት እንደዚሁ በዚህ በጸበል ርጭቱ ላይ አባታችን ቀሲስ ዘላለም መንግስቱ በሚያጠምቁበት ሰዓት አንድ አይኗ የተሰወረች ነበረች እሷ ወደዛይ ሳፋ ስለሆነ ምን ታየሽ እያሉ ሲነግሯት የለበሱት ልብስ ቢጫ ነው። ከኋላሽስ ምን ይታያል ስትባል ዛፍ ይታየኛል ስትልና አይኗ ሲገለጥላት አይቻለሁኝ። ከዛም በፊት ደግሞ በርኩስ መናፍስት የተያዙ እህት ወንድሞቻችን፣ እናቶቻችን፣ አባቶቻችን በዚህ ቦታ ላይ መጥተው በጣም እንደዚህ አይነት በርኩስ መናፍስት ሲሰቃዩ ቆይተው ድህነው ቆመው መስክረው በሯ ላይ የሄዱ ሰዎችም አሉ። በጠቅላላው እስኪ በደጇ ላይ ኑ፣ ተአምሯን ተመልከቱ፣ ተአምሯን እዩ። እናንተም የተደረገላችሁን ነገር እንደዚሁ እንደኛ ድህነትና የዳናችሁ የተሻላችሁ ሰዎች በሯ ላይ መታቸው እንድትመሰክሩ በቃጥላ ጽዮን ስም ጥሬ ነው፣ አስተላልፋለሁ ማለት ነው። እንዴ ቤቴ ምንድን ነው እንዲያው በቃ የጓደኛ ታናሽ ሆኜ ለቀር ነው እንዲያው በቃ እጅ የማይዳስስ እግሬ የማይራመድ ለምንድን ነው ግን እንትን ያልብኝ፣ እጅ አልቅሽ ሸ ነገርኳት፣ አልቅሽ ሸ ነገር ይሄ ዳዊት የደገምኩ ዳቆን አስተራ ይባላል። ዳዊቴን እየደገምኩ እየጸለይኩ ቅዳሴ ማርያም እየደገምኩ እየጸለይኩ ድንግል ማርያም ከዚህ ሁሉ ፈትታ አልፎም ደስ ይኖ ምን ሰጠች? ትዳሬን ሰጠች። አድና ፈውሳ እጅና እንቀሳቅሳ ምበላውን መብላት አልችልም። ነገራችን ላይ ሀዚ መጥቼ ራሱ ለብዙ ቀን በሱና በቃ ቆሎ ብቻ እንጀራ ለስድስት ወር አላል መገብ ነበር አልበላም ነበር። ያን እንጀራ ሁሉ አሁን የፈለገውን ጥሬ ምዩን ብስሊውን ቂጣዩን ዳቦውን ያገኘሁትን እበላለሁ። ተዳሪን ሰጣ ሁሉንም ተታ እግዚአብሔር ይመስገን። እንደ ጓደኞችን ኑንትን ሆኜ እገኛለው። ኑ፣ ዳኑ፣ ተፈወሱ። እንዲህ አይነት ሀዘን ውስጥ ያላችሁ ሰዎች መታችሁ ከእመቤታችን ከቅድስት ድንግል ማርያም ከመልጃዋ ከቃል ኪዳኗ እንድትሳተፉ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። በዚህ አጋጣሚ የራማ ሚዲያ የቤተክርስቲያን እውነተኛ ቤተክርስቲያን ድምፅና ልሳን ነው። በዚህ ስፍራ እየመጣ የቀረጸ ገቢረ ተአምራቱን ያስተላልፋል። ከዛ ባሻገር ኢንተርቪው ያደረገ ሰዎችን የቦታውን ክብርና ድንቅ ተአምራት ይገልጣል። ስለዚህ ይህንንም ራማ ሚዲያን የቤተ ክርስቲያን ልሳን ነውና ሰብስክራይብ፣ ሼር በማድረግ የቤተ ክርስቲያን አጋርነታችሁን በዚሁ እንድታሳዩ በቤተ ክርስቲያን ስም እናሳስባለን። እንግዲህ ልጆቹን የዚህ ስራ የሚሰሩትንም እግዚአብሔር ኃይልና ጉልበት ይሆናቸው። እግዚአብሔር ከሁላችን ጋር ይሁን።